እግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ ይላል። ይሄ ከየትኛውም ጭንቀት ከየትኛውም ፍራቻ ሊያስመልጥ የሚችል ያውቃል። በጣም አንድ አንድ ክርስቲያን መጽሐፍ ቅዱስ እንደሚያምን ሰው አምላክ አለኝ እንደሚል ሰው ይሄ በጣም የተባረከ ቃል ነው፣ ብርቱ ቃል ነው። ከፍ የሚያደርግ አምላክ አለ፣ በጊዜው ከፍ ያደርጋቸዋልና ከእጁ በታች ብርቱ ከሆነ እጁ በታች ራሳችሁን አዋርዱ ይላል። በእግዚአብሔር እጅ በታች ራሱን ያዋረደ በሰዎች ፊት አይዋረድም። በእግዚአብሔር እጅ በታች ራሱን ያስቀመጠ በሰው እጅ ላይ አይወድቅም። በእግዚአብሔር እጅ በታች ራሱን ያስቀመጠ በሁኔታ አይወድቅም። በማንም ሰው እጅ መሰቃየት ካልፈለጋችሁ ራሳችሁን በእግዚአብሔር እጅ በታች አስገዙ፣ አዋርዱ። ይሄ በእግዚአብሔር እጅ ላይ መውደቅ፣ መዋረድ፣ ራስን ማስቀመጥ የውርደት ስፍራ አይደለም። ማንም በእግዚአብሔር ፊት የሚያደርገው ነገር ለውርደት አይሆንለትም የእግዚአብሔር እጅ የከፍታ እጅ ነው የውርደት እጅ አይደለም ስታዋርደው ከፍ ሊያደርገ ነው አይታች ሌሎች እጄ ላይ ይጣል የሌሉ እስቲ እጅ ላይ ውደቁ አለቀላችሁ እጅ ላይ ወድቀህ የማሳፍር የእግዚአብሔር እጅ ብቻ የእግዚአብሔር እጅ ብቻ ከነገሮች እጅ በታች ራስን ካስገዛ የዛ ነገር ባሪያ ትሆናለ በአንተ ላይ ይሰለጥንብሃል እንደፈለገ ያደርጋል የሚገርመው የእግዚአብሔር እጅ ብቻ ነው። በጊዜው ምን ያደርጋል? ከፍ ከፍ ከፍታ ያለበት የውርደት ስፍራ የእግዚአብሔር እጅ ይባላል። ውርደት ያለበት ከፍታ በእግዚአብሔር እጅ ብቻ ነው። ይህን ማስተዋል አለብን። ቀላል የሚመስል ጥቅስ ነው፣ ግን እውነተኛ ነገር ነው። ክርስቲያን የሆነ መጽሐፍ ቅዱስ የሚያምን አምላክ አለኝ ብሎ የሚያምን ሰው በሚያስጨንቀው በማንኛውም ነገር ላይ ሁሉ ራሱን ማዋረድ ያለበት በእግዚአብሔር እጅ ላይ ነው። እዚህ ከዚህ ጥቅስ አንድ ነገር እንረዳለን የምናዋርድበት ስፍራ የእግዚአብሔር እጅ ይባላል። ራሳችን ዝቅ ዝቅ የምናደርግበት ቦታ የእግዚአብሔር እጅ ይባላል። ስለዚህ የእግዚአብሔር እጅ የሚባል ነገር አለ ማለት ነው። ከፍ የሚያደርግ ግን የእግዚአብሔር እጅ፣ ማንንም መቀበል የሚችል ግን የእግዚአብሔር እጅ አለ። ሐዋርያ ቅዱስ ጴጥሮስ ሲጽፍልን በዚህ ጥቅስ ውስጥ አንድ ትልቅ እውነት ነግሮናል። አምላካችን እጅ አለው ብሎናል። አምላካችን እጅ አለው ለዚህ ራሳችሁን በእግዚአብሔር እጅ በታች ብታዋረዱ ከፍ ከፍ ስለምትሉ አለ። እጅ እንዳለው አውቃችሁ በሱ እጅ ላይ ራሳችሁን አስቀምጡ። ለዚህ አምላካችን እጅ እንዳለው መረዳት አለብን። ይሄ እጅ ታዲያ ምን አይነት እጅ ነው? ከፍ የሚያደርግ እጅ ተሆነ የኛን ውርደት ተቀብሎ ወደ ከፍታ የሚቀየር የኛን ውርደት ተቀብሎ ወደ ትልቅነት የሚቀየር እጅ ተሆነ ምን አይነት እጅ ነው? መቼም የእግዚአብሔር እጅ ነው ሲባል አንድ ነገር ይገባናል። የፈጣሪ እጅ ነው። የሚፈጠር እጅ ነው። አሌሉያ! ነገር ሁሉ በሱ እንደተፈጠረ እናውቃለን። ቃል በሱ እንደተበጀ እናውቃለን። ቃል ኢየሱስ ጌታ ነው። ኢሳይያስ 48 ላይ በነቢዩ ኢሳይያስ በኩል እግዚአብሔር ሲናገር ቁጥር 13 ላይ ምድርን የመሰረተች የኔው እጅ ናት፣ ሰማያትንም የዘረጋች ቀኝ እጄ ናት። በምጠራቸው ጊዜ ሁሉ በአንድነት ይቆማሉ። ተፈጥረዋልና በአንድነት የሚቆሙ ስለፈጠርኳቸው ነዋል። ምድርን የመሰረተች የኔው እጅ ናት። ስለዚህ እግዚአብሔር በኔ እጅ ስር ሲል ይሄ እጅ የፍጥረታት መነሻ የሆነ የሁሉ መገኛ የሆነ እጅ ነው። የእግዚአብሔር እጅ ፈጣሪ እጅ ነው። ነገር ሁሉ በእጁ ተፈጥሯል ኢየሱስ ጌታ ነው ጴጥሮስ ራስን አዋርድ የሚለን ስፍራ ራሳችን አዋርዱ የሚለን ስፍራ ነገር ሁሉ አበጅቶ የሰራ እጅ ላይ ነው እዚህ እጅ ላይ ማን ነው መዋረድ የማይፈልግ እዚህ እዚህ እጅ ላይ መዋረድ በተመቻቸ ስፍራ ላይ እንደመውደቅ ፈጣሪ ነ ነገርን ያበጀ ለሰማያት ውበት የሰጠ ምድርን ቅርጽ የሰጠ የነገር ሁሉ ፈጣሪ የነገር ሁሉ መነሻ የሆነ እጅ ነው ጴጥሮስ ራሳችሁን አዋርዶ የሚለው ለዚህ እንደ ክርስትና ትልቅ መለያችን የእግዚአብሔር እጅ የሚባል ነገር አለ። እግዚአብሔር እጅ አለው፣ እጅ አለ ብቻ ሳይሆን በሱ እጅ ላይ ራሳችንን ማስቀመጥ እንችላለን። ይሄ እጅ የፈጣሪ እጅ ነው። ስለዚህ ዛሬ በዚህ ሰዓት ላይ ራሳችሁን አዋርዱ ስለተባለበ ስለ እግዚአብሔር እጅ እንነጋገራለን። አንዳንዶቻችሁ የሆነ ነገር ይሆናል። ዛሬ ግን የእግዚአብሔር እጅ አለ። ይሄ እጅ ፈጣሪ እጅ ነው። ይሄ እጅ የበላይ እጅ ነው። ይሄ እጅ የሁሉ ጀማሪ እጅ ነው። ይሄ እጅ ከፍጥረትም ከመላእክትም እጅ ይለያል። ይሄ እጅ የነገር መጀመሪያ የሆነ እጅ ነው። ይሄ እጅ የኤሎሂም እጅ ነው። ሁሉ ከዚህ እጅ ወጥቷል። ሁሉ በዚህ እጅ ተደግፏል። በዚህ እጅ ላይ ነው እንደ ኪዳን ሕዝብ እረፉ የተባለው። በዚህ እጅ ላይ ነው ራሳችሁን አስቀምጡ የተባለው። በዚህ እጅ ላይ ነው ያስጨነቃችሁ ነገር ሁሉ አስቀምጡ የተባለው። በሱ እጅ ላይ ነው ራሳችሁን ጣሉ የተባለው። የሚገርመው ይሄ እጅ የፈጠረው ነገር ሁሉ ጸንቶ ይኖራል። እግዚአብሔር ከፈጠረው ፍጥረት መቼም አመፀኛው ሰው ነው ብዬ ነው የማስበው፣ ከሉሲፈር ቀጥሎ ከዛ በኋላ ሌሎች መላእክቶች ተምሯል። ሰው ግን አይማርም። ሰው አይማርም ስላችሁ ሌሎች ሌሎች መላእክቶች ከዛ በኋላ ተምሮ እኮ አያስቸግሩም። ሰው ግን አጠገቡ ሰው በክፋት እየወደቀ እያየ አይማርም። መልሶ እሱ ነው ያደርጋል። ስለዚህ ይሄ እጅ የነገር መነሻ የሁሉ የበላይ የሆነ እጅ ነው። የበላይነት ያለው የፍጥረትን ስርዓት የሚመራ እጅ ነው። ይሄ እጅ ነው ለእኛ የተዘረጋው ይሄ እጅ ነው ሊያሳርፈን የተዘረጋል። ስለ መለኮት እጅ መዘርጋት እግዚአብሔር እጁን ለእሱ ማረፊያነት እንደሰጠን ማወቅ ብቻ በህይወት ለሚገጥም የትኛውን ፈተና መልስ ነው። ለምንጨንቅባቸው ነገሮች ሁሉ ለጥያቄዎቻችን በሙሉ መልስ የአምላክ እጅ ነው። ኢየሱስ ጌታ ነው። ኧረ ኢየሱስ ክርስቶስ ጌታ ነው። እና የሚገርመኝ የሚገርም የእግዚአብሔር እጅ በጣም ይገርመኛል። መቼም ትልቅ እጅ እንደሆነ እናምናለን። ትልቅ እጅ ሲባል በሳይዙ አይመስለኝም የምታስቡት የእግዚአብሔር እጅ ሲባል የሆነ ትልቅ መቼም ሰማይን የሞላ የሆነ ትልቅ እጅ እንደማታስቡ እርግጠኛ ነኝ። ይሄ እጅ የፈጣሪ እጅ ነው። ይሄ እጅ ታላቅ እጅ ነው። የእግዚአብሔር እጅ ትልቅነቱ በስፋቱ አይደለም፣ በጉልበቱ ነው የሚለየው። ትልቅ ነው ስንል ሰፊ ነው እያለን አይደለም። በቁመት ወይም ደግሞ በወርዱ የምንለካው እጅ አይደለም፣ በስራው ታላቅነት የምንለካው እጅ ነው። የእግዚአብሔር እጅ ትልቅነት የስራውን ታላቅነት ያሳያል። ኢየሱስ ይባረክ። እና ይሄ ትልቅ የሆነ እጅ ግን ይገርማቸዋል እኮ በፍጥረት ስራ ውስጥና በፍጥሯን መካከል ሲገለጥ እናየዋለን። ጴጥሮስ ረፉበት ያለ እጅ የሚሰራ እጅ እንደሆነ ያውቃል። በቀደምት አባቶች ሕይወት ላይ ያየው ነገር አለ፣ በፍጥረት ስራ ውስጥ ያየው ነገር አለ። በኪዳን ሕዝብ መካከል ያየው የእጅ መገለጽ ስላለ ነው ጴጥሮስ አሁንም በእኛ ዘመን ላይ ይህን መልክ ጽፍልን። ይሄ እጅ አሁንም አለ ከፍ ያደርጋል። አንተ መጠ ረፍበት እጅ ከፍ ያደርጋል ሐሳብን በሱ ላይ ያስቀመጠ እጅ ከፍ ያደርጋል። በሱ ላይ ተዋረጅ እንዲህ ከፍ ያደርጋል። በዚህ ትልቅ እጅ ላይ መውደቅ መዋረድ አይደለም፣ የከፍታ መንገድ ነው። ሰው በእግዚአብሔር እጅ ላይ መውደቅ የጀመረበት ያ ቀን ለከፍታ ራሱን ያዘጋጀበት ነው። ለምን ሲባል ይሄ እጅ ፈጣሪ እጅ ነው። እሺ፣ የእግዚአብሔር እጅ ደግሞ የሚገርም በጣም የሚገርም ነገር በሰው ላይ ይመጣል። የፍጥረት ፈጣሪ የሁሉ በላይ ነው። ማንም ሰው ሊሸከም አይችልም። ለምሳሌ ይሄን ሰማይና ምድር የዘረጋን እንደዚህ አርጉ ያሳመረን እጅ በሰው በፈቃዱ መሸከም አይችልም። እግዚአብሔር ግን በልዩ ዓላማ በሰው ላይ እጁን ያመጣል። አይገርም? የእግዚአብሔር ሰው ላይ ይመጣል። ደጋግሜ እነግራቸዋለሁ ክርስትናችን ላይ በጣም ድንቅ ድንቅ የሆኑ ቃሎች አሉ። በጣም ድንቅ ድንቅ የሆኑ በተደጋጋሚ በተለይ በጴንጤ ቤተ ክርስቲያን ውስጥ በደጋጋሚ የተናገርናቸው ያቀለልናቸው ቃሎች አሉ፣ ግን በጣም ከባባድ ቃሎች ናቸው። አስተውለን ከሰማን አንድ ቃል ብቻ ዝም ብለን ከሰማን በጣም እኮ ይገርማሉ። ለምሳሌ ሁሌ የምለው እግዚአብሔር ነካኝ። እንዴ ሰው እግዚአብሔር ጋር መድረስ አቅቶት ሰው ደርድሮ አማላች ደርድሮ መልአክ ደርድሮ መድረስ አቅቶት እየተጨነቀ እኛ ግን እግዚአብሔር ነካኝ እንላለን። ለምደናቸው፣ ለምደናቸው እንደ ቀላል የተጠቀምናቸው ግን በጣም ከባባድ የሆኑ ቃሎቻል። በጣም ከባባድ ቃሎቻል። እግዚአብሔር ዛሬ በማላችሁ ተገለጠ እንላለን። እግዚአብሔር አያችሁ ስላልተገለጠላችሁም እኮ የምነግራችሁ። ግን አንዳንድ ቃሎች ስንጠቀማቸው በማስተዋል ብንጠቀማቸው በህይወት ውስጥ ብልጫ ይሰጠናል። በህይወታችን ልዩ ድፍረት ይሰጠናል። እግዚአብሔር ነካኝ፣ እግዚአብሔር በእኔ ያድራል አብሮኛል የሚለው ነገር እኮ በጣም ከባድ ነው። ሰው ወደ አምላክ መቅረብ አቅቶታል። በስንት መንገድ ልቅረብ እያለ እንዴት ነው የሚቀረበው ብያለ ግራ ገብቶት እግዚአብሔር ጋር መቅረብ አቅቶት እግዚአብሔር ቀረበኝ የሚል ወንጌል፣ እኔም ወደ እግዚአብሔር ቀርቤያለሁ የሚል ወንጌል፣ የመጽሐፍ ቅዱስ ወንጌልን አምኖ መቀበል በጣም ትልቅ እኮ ነው። በክርስትናችን የተገለጠ በእውነት በዚህ መጽሐፍ ቅዱስ እውነት፣ በመንፈስ ቅዱስ ብርሃን ወደኛ የመጣ እውነት በጣም ትልቅ እውነት ነው። እኛ በየቀኑ ስለምንጠቀመው ነው፣ ስለምንጠቀመው እኔ ለመጀመሪያ እግዚአብሔር ሰውን ይነካለት ሲባል የሰማው ቀን የደነገጥሁት በደንገጥ ከዛ ፊት አላውቅማ። እንኳን እግዚአብሔር ሊነካኝ ያለኝን ችግር በተሻለ በምለው አካል ለማቅረብ እኮ ነው የምታገል። ስንት ስዕለት ስንት ጸሎታችን የነበረው ምንድን ነው? እንዶችን ነገር ይህን እንኳን ቢያቀርብልኝ አምላክ ፍትህ እያሰብኩኝ፣ አንድ ቀን እኔ ያኔ ጉባኤ እግዚአብሔር ነበር ማመልከው፣ አንድ አገልጋይ መጣ ዛሬ እግዚአብሔር ይነካችኋል ሲል ከላይ ደንገጥ ያልኩት እግዚአብሔር ይነካችኋል። ምንድን ነው አያችሁ፣ በተደጋጋሚ ከመስማታችን የተነሳ ይቀለሉብን ነገር አለ። እግዚአብሔር ይነካል የመሰለ ትልቅ ቃል የለም። በጣም ደነገጥኩት። እድ አዎ፣ ኢየሱስ ጌታ ነው። በጣም ደነገጥኩኝ። እግዚአብሔር ይነካል እውነት። እንደዚህ ዓይነት መደንገጥ፣ ሮጬ እንዳልወጣ በጣም ሰው ጥቅጥቅ ብሏል። ያኔ በጣም የሪቫይቫል ጊዜ ነበር። ትዝ ይላችሁ እንደሆነ ጉባኤ እግዚአብሔር እንደጀመረም ቦታ የለም፣ መነቃነቂያል። መሬት ላይ የተቀመጠ ነው፣ ሰው በሰው ላይ ነው። መውጫም እንኳን የለም። ሮጬ በወጣው ደንግጬ እግዚአብሔር ይነካ፣ እንደ ሰዎች እውነታቸውን ነው። እኔ እኮ ጌታን ተቀብያለሁ እኮ ግን እግዚአብሔር ይነካል እንዴ? አያቸው አሁን እግዚአብሔር ነካ፣ እግዚአብሔር ምናምን ሲባል በተደጋጋሚ የሚሆነብን ነገር ስላለ የነገሩን ጉልበት አጠነዋል፣ ሚዛናዊነቱን አጠነዋል፣ ውበቱና ድምቀቱ ጠፍቶብናል። በጣም ደነገጥኩኝ። እውነትም ብዙ ሰዎች ነው። እኔ ራሱ ወርቀ ተሰብቶኛል ምን እንደሆነ ባላውቅ ብዙ ሰዎች ሲወርቁ ያለው ምናምን ወይ ጉድ እኔ ሰው በእግዚአብሔር ተነክቶ መውደቅ ጥያቄ ሆኖብኝ አያውቅም። ከመጀመሪያ ጀምሮ እንደዚህ ያልኩ መውደቃቸው ምን ያንሳል፣ አለመትነናቸው ሰው ነክቶት እግዚአብሔር ሰውን ነክቶ ቀልጦ አለመጥፋቱ። እኔ እኮ እዛ ቁጭ ብዬ እንደዚያ ነው የምልህ እኮ በኑ አለመጥፋቱ ሰው እግዚአብሔር እግዚአብሔር ሰውን መቶ ነክቶ ሰው መቀጠሉ ያ ሆኖ መቀጠሉ ይሄ እኮ በጣም የሚያስደንቅ ነገር ነው፣ በክርስትና ላይ እኛ ባለንበት ክርስትና እግዚአብሔር የሰጠን ትልቁ ትልቁ ነገር አብሮነቱ ነው። የጥልን ግድግዳ ኢየሱስ ክርስቶስ ካስወገደ በኋላ ከእግዚአብሔር ጋር ቤተሰብነት ተፈጥሯል። በመሀል የነበረው የጥል ግድግዳ በመስቀል ተወግዷል። ከወግዱ አስወገደው ነው የሚለው እኮ አሁን የእግዚአብሔር ቤተሰብነት ስንል እንዳይቀልብን። ቀርብ ያለው በአብቀኝ ተቀምጫለው። ሰማያዊ ዜግነት አገኝብና የእግዚአብሔር ልጅ ነኝ ስንል አይቀለልብን። ወንጌል እንደዛ ነው። አንዳንድ ነገር አንዳን በተለይ በረዥም ዘመን በክርስትና ይኖራቸው አንዳንድ ነገር ትልቅ ነገር እንደሆነ መጀመሪያ ጌታን የተቀበል ሰዎችን ስ ያስተምሩ እንዴት ር አሁን አንድ ጌታን የተቀበለች ታለች ሁ ያስተምራታለሁ እና እንዴት ሪፍሬሽንግ እንደሆነ አንድ የነገርኩት ዓይነት ነው። ጉልጉል ይላል። ከእግዚአብሔር እኮ መወለድ ይቻላል እግዚአብሔር አምላክ አባትሽ መሆን ይችላል። ስለ ማለት እኛ በተደጋጋሚ ተነጋግረ ነው የቀለለብን ነገር። አዲስ ጌታን የተቀበለ ሰው ግን መጡ ሲሰማው በጣም ክብር አለው። ልክ እንደዚያው ዛሬ የምነግራችሁ ነገር በተለያየ ጊዜ ላይ በተለያየ መልኩ ስለተለማመዳችሁት እንዳይቀልባችሁ። የእግዚአብሔር እጅ በሰው ላይ ይመጣል። ይሄ እኮ በጣም ከባድ ነገር ነው። ሰማይና ምድር የፈጠረ አሁን ለምሳሌ በእኔ ላይ እግዚአብሔር እጅ አለ። እኔ በተደጋጋሚ ስናገር ሰምታችኋል። በጣም ብርቱ የሆነ የእግዚአብሔር እጅ በእኔ ላይ ያለ እላለሁ። ይሄን የምናገረው እኮ ለእናንተ ብቻ አይደለም እኮ ለራሴም፣ ለእግዚአብሔር ራሱ እጅ በእኔ ላይ ብርቱ አድርጋ አስቀመጣ። መቼም የእግዚአብሔር እጅ በርቱ ሆኖ ካልተቀመጠ ይሄ በሙሉ ነገር አይሆንማ እኔ እኮ በጣም የሚገርመኝ ብዙ ነገር አለ በህይወቴ ላይ የእግዚአብሔር እጅ ምልክት የሆነ ሃሌሉያ። በእውነት እዚህ ራሳችሁን አዋርዱበት የተባለው እጅ በእኔም ላይ የሚመጣ እጅ ነው። የእግዚአብሔር እጅ በሰው ላይ ይመጣ። እንደዚህ አይነት ወንጌል ሰምታችሁ ማታውቁ፣ እንደዚህ አይነት ቃል ሰምታችሁ ማታውቁ። ታንስ ሰየ ምስራች የእግዚአብሔር እጅ በሰው ላይ ይመጣ። ሲመጣ የመጀመሪያ የሚመጣው ግን ሊያግዝ፣ ሊረዳ፣ ሊያበረታ። ኢየሱስ ጌታ ነው። ያ ሰው ማረግ የማይችለው ነገር እንዲያደርግ ነው እጁ የሚመጣው። የእግዚአብሔር እጅ በሰው ላይ የሚመጣው ለእርዳታ ነው። የእግዚአብሔር እጅ በሰው ላይ የሚመጣው ለእገዛ ነው። የእግዚአብሔር እጅ በሰው ላይ የሚመጣው ለጥበቃ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እጅ በሰው ላይ የሚመጣው ያ ሰውዬ የመጣበት ሰው የመጣበት አካል ከዚህ በፊት አድርጎ የማይችል ነገር እንዲያደርግ፣ የተገዳደረውን ነገር እንዲያሸንፍ፣ ያቃተውን ነገር እንዲወጣ ለማድረግ የእግዚአብሔር እጅ ይመጣል። በኢየሱስም ይምጣብን። ያልተለማመዳችሁ የእግዚአብሔር እጅ መለማመድ መላማመድ ይሁንላችሁ ዛሬ የኔ ምኞቴ ነው። በኢየሱስ እዝራ 7:6 እንደዚህ ይላል ይህ እዝራ ከባቢሎን መጣ። እርሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር ይልና፣ የአምላኩ የእግዚአብሔር እጅ በእሱ ላይ ስለነበረች የጠየቀውን ሁሉ ንጉሥ ፈቀደለት ይላል። የሚገርመው ንጉሴ መፍቀዱ ሚስጥር፣ በእዝራ ላይ የነበረ የእግዚአብሔር እጅ ስላለን ሊገነብ ያሰቡት ነገር አለ። ለዚህ ነገር ንጉሥ መፍቀድ ነበረበት። ንጉሥ ለሚፈቅደው ነገር ብቸኛው እዝራ ላይ የነበረው ሚስጥራዊ ነገር የእግዚአብሔር እጅ ነው። ንጉሥ እኮ እጅ ይም እዝራ እንጂ እላዩ ላይ ያለው ነገር የሚያውቀው እዝራ እንጂ፣ ንጉስማ የሆነ ትዕዛዝ አስፈጻሚ ነው። ሄዶ ሲያወራው ፈቀደለት። ለምን ፈቀደለት ሲባል የእግዚአብሔር እጅ በእሱ ላይ ነበር። ይችላል አያቸው። የእግዚአብሔር እጅ በእናንተ ላይ ሲሆን ለሌላ የተከለከለን ለእናንተ ይፈቀዳል። እጁ ያግዝሃል። በቃ ሀሌሉያ። አሜን አሜን። አድርገ የማችለው ነገር እንድታረግ ይረዳሃል። ፈጽሞ ከሰው አይምሮ ያለፈ ሰው ሊያረገው የማይችለው ነገር ሁሉ እንድታረግ አቅም ይሆናል። ኢየሱስ ክርስቶስ ጌታ ነው። አንደኛ ነገሥት 18 46 ላይ እንደዚህ ይልቃል አለ የእግዚአብሔር እጅ በኤልያስ ላይ ነበረች ወገቡንም አሸፍጦ ወደ እስራኤል እስኪገባ ድረስ በአካፊት ይሮጥ ነበር ይላል። የሚገርማችሁ አክዓብ በነገስታት ፈረስና ሰረገላ ላይ ቁጭ ብሏል። የነገስታት ፈረሶች የተመረጡ ናቸው። ምድሪቱ ላይ ካሉ ፈረሶች ምርጥ ፈረሶች ናቸው። በጣም ፈጣን ፈረሶች ናቸው። የፈለገ ይፍጠኑ እንጂ ኤልያስ ላይ ከነበረው ከእግዚአብሔር እጅ ግን ማንም አይፈጥንም። አይ ከፍጥረታት ፍጥነት ያስበልጣል እግዚአብሔር እጅ። በአካብ ፊት እንዴት ይሮጣል? በእግሩ። እኔ ግን አካብ ጭካኔ ነው የሚገርመኝ። እንደው ውጣ እንኳን አይለው። አካብ እኮ እንዲወጣ የነገረው እኮ ኤልያስ ነው። ዝናብ መጣ ኃይለኛ ውሽንፍር ተነስተና ውጣ ሩጥ ያለው ሂድ ያለው እሱ ነው። በእግሩ እየሮጠ እያየው ግን ሰረገላ ላይ እንኳን ውጣ አይለው። እሱም ችግር የለበትም ኦልሬዲ ሰማያዊ ቤንዝል ተጨምሮበታል ከሰው ፍጥነት በላይ የሚያደርግ እግሩ እንኳ አለመንፈሩ አለመድከሙ፣ ከነገስታት ፈረስ በፊት የሚያስሮጥ የእግዚአብሔር እጅ ይባላል። ሊትራክ በእስራኤል እስኪገባ ድረስ በአክአብ ፊት ይሮጥ ነበር። ከአንድ ከተማ ወደ ሌላ ከተማ ያን በሙሉ ኪሎ ሜትር የሮጠው በእግዚአብሔር እጅ ነው። ሰረገሎች አሉ ግን፣ የእግዚአብሔር እጅ በሰው ላይ ይመጣል። ከውድድር ቀዳሚ ያደርግሃል። አድርገም የማችለው ነገር ሁሉ እንድታደግ ያስችልሃል። የእግዚአብሔር እጅ የሚባል አለ። የእግዚአብሔር እጅ በሰው ላይ ይመጣል። ይህን እናምናለን መጽሐፍ ቅዱስ ስለምናምን የእግዚአብሔር እጅ ይመጣል። የእግዚአብሔር እጅ ለእርዳታ ይመጣል፣ ለጉልበት ይመጣል። አድርገም የማታውቀው ነገር ሁሉ እንድታደርግ ሊያግዝህ ይመጣል። የእግዚአብሔር እጅ እያገዘ ነው። ጌታዊ በህይወት ላይ ስላስቀመጥከው እጅ አመሰግናለሁ። በእኔ ህይወት ላይ እጅ አለች። እጅ እንዳለች ደግሞ ምልክት ነው። ሃሌሉያ ትናንትና ቅዳሜ ቢሸፍት የነበረው አጥቢያችን ላይ የፎርስ ፕሮግራም ነበር እና እጅ እንዳለች የሚያሳውቅ ነገር እግዚአብሔር አደረገ። ወዲያውም ሰዎች ይፈወሱ ነበር። አንዷ እንደዚህ ያበጠ እንትን ነው፣ እጅ ጭኝላት፣ ወደቀች። ስትነሳ የለም የለም። ይህ እግዚአብሔር እጅ ይባላል። በጣም ብዙዎች ይፈወሱ ነበር። ምን ነው ካልከኝ፣ የእግዚአብሔር እጅ በኔ ላይ ነው። የእግዚአብሔር እጅ ለዚህ ለተጠሯበት ጥሪ በስጋ የማላደርገውን ከተወለድኩበት ቤተሰብ ያላመጣውትን በትምህርት ያላገኘውትን በእጁ ግን የማደርገው ማለት ነው። በቆምኩበት ቦታ ሁሉ እጁ ትገለጣለች። አርባ ምንጭ ላይ ውልቸ ላይ የነበር ሰትዮ ተነሱ። እጅ ይባላል። ይሄ የእግዚአብሔር እጅ ይባላል። አየህ። በኤልያስ ላይ ሲመጣ ከአካብ አስቀድመው እጁ ሲመጣበት፣ ቀድማለህ። ውድድር የለ፣ ፉክክር የለ፣ ቅናት የለ። ቢመቀኙም አይደርሱብህ። አካብ ይዘዋል ቢል እንዴት አድርገው ይዘዋል? ቀድሞ ትሄደዋል እኮ። የቀደመናቲዝም ከኋላ ያለን እንጂ ወይ አብሮ የሚወዳደር እንጂ። የእግዚአብሔር እጅ በአንተ ላይ ሲመጣ ምቀኛም ተንኮለኛም ባለበት ያስቀድመሃል። ሌሎች ባሉበት ያስቀድመሃል። ኢየሱስ ክርስቶስ ጌታ ነው። ኧረ ኢየሱስ ጌታ ነው። አርባ ምንጭ እያገለገልኩኝ አንድ ስም ተጠራ፣ በከተማው ላይ ተጠራ። በጣም ትልቅ ስልጣን የነበረ ግን ሰዎች ጎትተው ሊጥሏት፣ የሰዎች ጎትተው ሊጥሏት፣ ለዚ ስድስት ሰዎች ተባብሮ ሊጥሏት ሲላየውና ስሟን ጠራው ተናገርኩኝ። ምናምን ሰው ያውቀታል። ስልክ ሁሉ ተደወለላት ባለስልጣን ነች፣ ሊጥሉሽ ነው ሰብስበ እሑድ መጣች ፕሮግራም ላይ ገዛ ስነግራ ስብሰባ ነበር። ስብሰባ ላይ እንትን ብለው ሊያባርሩኝ ተወስኗል አለች። አልኳት እጅ መጣብሻል። ሐሙስ ቀን ከትናንት ወዲያ ሐሙስ ቀን ስልጣን ተሰጣ ትልቅ ስልጣን እጅ ሲመጣብ ስድስት እጅ ጎትቶ እሱች እሱ እጅ ይበልጣል። ይወላችሁ የእግዚአብሔር እጅ በአንተ ላይ ይምጣ እንጂ ሚሊዮን እጅ ቢሰበሰብ ምድር ላይ ያለ ስምንት ቢሊዮን ሕዝብ በተቃራኒ ቢቆምብ አንድ እጅ ይበልጣል። ይሄ እጅ ነው ሰማይና ምድርን የሰራ ዛሬ አንድ ሰው በእግዚአብሔር እጅ እንደሚበልጣ ምን አለው። እኔ የምለው ነገር ከገባችሁ ግን አይቀለልባችሁ በተደጋጋሚ ሰምታችሁ ትሆን። አይቅለልባችሁ። የምለው የአምላክ እጅ ነው። የምለው ሰማይና ምድርን ያበጀ እጅ ነው። የምለው መልአክቶችን የፈጠረ እጅ ነው። የምለው ትልቅ እጅ ነው፣ እጅ ነው። አየህ፣ በተደጋጋሚ ስለሰማ ነው። ጴንጤ ቸርች ላይ በተደጋጋሚ የምንሰማቸው ቃሎች አሉ። ከእነሱ መካከል አንዱ ይሄ ሊሆን ይችላል። ስለሰማ ሆ፣ አይቅለልብህ። የማይቀል እጅ ነው። አየ ብታከብሮ ይሻላል። ያለብን እጅ ብታውቅ ይሻላል። ይህን እጅ ብትናፍቅ ይሻላል። እንኳን የሚመጣ እጅ ሆነ እንኳን እዛ ሰማይ አልቀረ ዙፋኑ ላይ ቢቀር ምን ትሆናለ? ይመጣል። እግዚአብሔር እጅ ይመጣል። በሰው ላይ ይመጣል። ለልዩ ዓላማ ይመጣል። ሊያስቀድም ይመጣል። ነገስታቶች፣ በነገስታቶች ፊት ሊያስሮጥ ይመጣል። ኃይል፣ አቅም፣ ጉልበት ካላቸው ፊት ያደርጋሃል። በምንም አይነት ሁኔታ የእግዚአብሔር እጅ ያለበት ከፈረስና ፈረሰኛ እኩል አይደለም፣ አይደለም። ሲታዩ ብርቱ ናቸው፣ ሲታዩ ያምራሉ፣ ሲታዩ የተመረጡ ናቸው። እጅም ጣጅ ትቀድማለህ፣ እጅም ጣጅ ትቀድማለህ። እሺ፣ ማንም ተወዳዳሪ አይኖርህም። ተወዳዳሪዎቹ ጥለት ይሄዳል። አትፍራ፣ እጅ አለ። አትደንግጥ፣ እጅ አለ፣ እጅ አለ። ምን እሆናለሁ? ምንም አትሆንም። እጅ ከመጣብህ ምንም አትሆንም። እጅ ከሌለማ ምንም የለህም፣ ምንም የለህም። የዘመድ እጅ ያስፈልጋል። የገንዘብ እጅ ያስፈልጋል። ያስፈልጋል ይሆን እጅ እጁ ግን ተመጣ ማንም አያስፈልግም። እጁ በቄ ነው። ለነገስታቶች ራሱ መንገድ ከፋች ነው። ለትላልቆች ራሱ መንገድ ከፋች ነው። አካባቢም አላስቀመጠውም። ኤልያስም አልከፋው። እንዴት ይከፋል? ቀዳሚ ሆን እንዴት ይከፋል? እንዴ ታዲያ ቀዳሚ የሆን እኳ ትከፋ? አይከፋም። ጥሎት ብሔር ነበር የሚከፋው። በነገር ኮ ትንቢት እኳ መለጠ ብሎ የሚከፋው ጥሎት ብሔር ነው። ኖ ኖ ቀዳሚ ባደረገች ፊት ሆነ ኢየሱስ ክርስቶስ ጌታ ነው። አይከፋም። በቃ ግፍት አልሰጠኝም ብለህ አይከፋም። እንዶ አላንቆናጠጠኝም እዚህ እንትኑ ነው። አይከፋም፣ አይከፋም፣ አንቆናጠጥም። እጁ ይበቃል፣ እጁ ይበቃል፣ እጁ ይበቃል፣ እጁ ይበቃል፣ እረጁ ይበቃል። ሁሌ ምናውቀው አለ ሕዝቅኤል 37 የእግዚአብሔር እጅ በኔ ላይ ነው። ወርሸልቁ መሰደኝ ይላል ሕዝቅኤል። በጣም በተደጋግመ እግዚአብሔር እጅ መጣብኝ ይላል። ለመለኮታ አላማ እጁ ይመጣል ለልዩ ዓላማ እጅ ይመጣል። ተአምር የሚሆንበት ቦታ ልጅ ይመጣል። ኢየሱስ ክርስቶስ ጌታ ነው። ለመለኮታዊ ትእዛዝ እጅ ይመጣል። የእግዚአብሔር እጅ ይመጣል። በዘመናት መካከል የእግዚአብሔር ሲመጣ ይተናል። በቅዱሳን ሲመጣ ለእርዳታ ይመጣል። እግዚአብሔር እጅ። እኔ ግን በእጅ አምናለሁ። ፍጥረትን ባበጀች ቀናብዬ ሰማይን አይቼ በምደነቅበት ይህን እጅ ያሳመረና የፈጠረ ከዋክብትን በየቦታው ስፍራቸው ያስቀመጠ ጨረቃና ከዋክብትን ያበጀ ከሰው አይምሮ ከምርምር ያለፈውን ዓለም ነባራዊውን ዓለም የፈጠረ ያላየሁትን ዓለም በሙሉ ያበጀው ያ እጅህ በእኔ ላይ ነው። ቀላል እጅ የለም፣ እኔ ላይ ቀላል እጅ የለም። እንደ ደካማ ሰው እንዳትቆጥረኝ አጠግቢያለሁ። ሰው እንደ ደካማ ሰው እንዳትቆጥረኝ በለው። በጌታት ሆን ካልሆንክ አይሰራብህም። ኢየሱስ ኢየሱስን ካላመንክ ዛሬ ኢየሱስ እንደ ግል አዳኝ አድርገህ ተቀበል። በጌታት ካልሆንክ አይሰራብህም። ኪዳን ያስፈልጋል እጁ ዝም ብሎ ቅልብልብ አይደለም መርጦ ነው የሚመጣው በኪዳኔኑ ሰው ላይ ነው የሚመጣው ጆር በልና እኔ ቀላል ሰው አይደለሁም በለ? እጁ መጦብ እንዴት ይቀላል በለ? እጁ የመጣበት ሰው አይቀልም አይቀልም ኢየሱስ ጌታ ነው እግዚአብሔር በአንድ ሰው ላይ በአንድ ሰው ቤት ላይ እጄ ተገለጠቻል በእኔ ቤት ላይ ነው የሚል ማን ነው በእኔ ቤት ላይ ነው የሚል እግዚአብሔር አንድን ሰው ከ ከ ድሮ ከነበር ዘሩ ላይ ከነበር አሰራር ሊለየው እጅ ተገለጠ። ዛሬ የእጅ ቀን ነው፣ አሜን። ዛሬ የአምላክ እጅ የሚገለጥበት ቀን፣ አሜን። እንደዚህ ብለን በመናገራችን፣ በሙሉ እንደዚህ ብለን በማመናችን በሆነት በውስጣችን ልዩ መለኮታዊ ብቃት ድፍረት መግባት አለበት። ልጅ ከኔ ጋር ነው እዴ ሰማይና ምድረ ፍጠር ጃሱጅ ከኔ ጋር ነው። ያግሰኛል ይመጣል በምፈልግ የእርዳታ ቀንለእጅ መጡ ያገሰኛል። የእግዚአብሔርእጅ በሰው ላይ ይመጣል። ለፍጥረት ይመጣል። ሊያግዝ ይመጣል። ሊረዳ ይመጣል። አሜን አሜን። ሊያስበልጥ ሊያስቀደም ይመጣል። ለመለኮታዊ ዓላማ ይመጣል። እንደዛው የእግዚአብሔርጅ በሰው ላይ ለፍርድ ይመጣል። በደብ ለፍርድ ይመጣል። እግዚአብሔር ዛሬ በጠላቶቻችሁ ላይ ጅልኮ ፈረደባቸው አይገርምም ይህም በሙሉ ነገር አሳምሮ የሰራ ጌታ በእኔ በኪዳን ሕዝብ፣ በእኔ ምክንያት ግን ሰው ላይ ሲገለጥ እኔ ላይ ሲገለጥ ለበረከት ነው። ጥላቶቹ ላይ ሲገለጥ ግን ለፍርድ ነው። አሌሉያ ዘጸአት 15፥6 ላምበላችሁ እንደዚህ ይላል። ጥላትን ሊመታል። አቤቱ እግዚአብሔር ያህዌ ሆይ ቀኝ እጅ በግርማ ከበረ። አቤቱ እግዚአብሔር ያህዌ ሆይ ቀኝ እጅ ጥላትን አደቀቀ። ለፍርድ ይገለጠ ጥላትን ያደቀ በእውነት ሁሌ እኔ ያለው ሰው ላይ የእግዚአብሔር እጅ ሲመጣ የእሱን መኖር የሚጠልቡ ይበተናሉ። እሱ ርቁታቸዋል። በቃ መኖር ያጠቅሙ ወዲያውኑ በጠላት መንደር ላይ አክቲቬት ይሆናል። የውጊያ ስርዓት ሐዋርያት ስራ ምዕራፍ አሥራ ሶስትን አይታቸዋል። በጣም ወንዶ ጥቅስ ነው። በፍርድ ቀን ሁሌ የምንጠቅሰው ጥቅስ ነው። አሁንም የጌታ እጅ ባንተ ላይ ነው ወይም በአንተ ላይ ይመጣል አለ። እውርም ትሆናለህ። እወላችሁ የጌታ እጅ አንዱ ላይ መጡ አይኑን ሲከፍት፣ እዚህ ጋር ግን ለፍርድ ሲገለጥ የሚያየውን እውር ያደርጋል። እውር ትሆናለህ። ከእንግዲህ የፀሐይ ብርሃን ለአንድ አፍታ እንኳን አታይል። ወዲያም ጭጋግና ጨለማ በላይ ወረደ። እጅን ዞ የሚመራ ሰው መፈለግ ወዲያነ ወዲል ጀመር። ይሄ ሰውዬ የእግዚአብሔር መንግስት፣ የእግዚአብሔር መንገድ የሚያጣምም ነበር። ሰው ጌታ ሊቀበል ሲል አጣማሚ ነበር። ጳውሎስም ትኩር ብሎ አየሆነ፣ የእግዚአብሔር እጅ በአንተ ላይ ይመጣል፣ እውርም ትሆናለህ። የእግዚአብሔር እጅ ለፍርድ በሰው ላይ ይመጣል። ለፍርድ በሰው ላይ ይመጣል። ለፍርድ በሰው ላይ ይመጣል። የእግዚአብሔር እጅ ይይዛል፣ በደንብ ይይዛል። አሌሉያ! የእግዚአብሔር እጅ ይይዛል። ኢሳይያስ አርባ አንድ አስር እኔ ከአንተ ጋር ነኝና አትፍራ፣ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃለሁ፣ በጽድቅም ቀኝ እጄ ደግፌ እይዛሃለሁ። ይይዛል የእግዚአብሔር እጅ። በእውነት ዘመን ከባድ የሆነባቸው ሰዎች ዛሬ ልባርካችሁ፣ የእግዚአብሔር እጅ ይዞ ያሻግራችሁ። አይ ከባድ ነገር ጻልፋ ለምትል ሰዎች ካላችሁ፣ የእግዚአብሔር እጅ ይዞ ያሻግራችሁ። አንዳንዴ እኮ እንዴት አለፍከ ሲባል በእጁ ነው መልሱ። እኔ በርግጥ ከባድ በሆነ በእግዚአብሔር እጅ ያለፍኳቸው ዘመኖች አሉ። በርግጥ በጣም የተረጋገሉ ላልፍባቸው የማልችሉ ጊዜያቶችን አልፌአለሁ። እጁ ባይኖር ኖር እንቃርገው ይዞ የያዘሽ በኢየሱስ በላይ ላይ ሲመጣ ለስራ ነው። ሲይዝ ግን ለኪዳን ነው። ሃሌሉያ። አንተ ላይ ተመጣው ነገር ሊያደርግ ነው። ሲይዝ ግን አብሮነቱን ሊያሳይ ነው። ሲይዝ ለኪዳን ነው። ማንነቱን ሊያሳይ ነው። የምትሄድበት መንገድ እንዳለ የምትሻገረው ዘመን እንዳለ ሊያሳይ ነው። በላይህና መያዝ ይለያል። በላይ ሲመጣ ለሆነ ነገር ሊሰራ ነው። ለልዩ ዓላማ ነው። ሲይዝ ደግሞ ለኪዳን ለዚህ ነው አትፍራ አትደንግጥ የሚለው የኪዳን ቃል አበረታ እረዳሃለሁ የሚለው ይሄ በሙሉ የኪዳን ቃል እግዚአብሔር መጦ ኪዳን ሲገባ እጁን ያደርጋል፣ የሚይዝ እጅን ያደርጋል። ዳዊትን ምንድን ያለው? ባሪያዬ ዳዊትን አገኘሁት ቅዱስ ዘይቴ ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች ካለ ጠላት በእርሱ ላይ ምን አይልም አይሰለጥም፣ የአመፃ ልጅ መከራ አይጨምርበትም። በአዲስ ትርጉም ግን በጠላት ምን አይልም አይበለጥ። ሁሌ እግዚአብሔር ሲቀባህ እጁን ባንተ ላይ ያደርጋል። እግዚአብሔር ሲያገኝ እጁን ከአንተ ላይ ያደርጋል እጅም ትረዷለች፣ ክንዴም ታጸናለች። አይ ኪዳን ካንተ ጋር እግዚአብሔር ሲገባ እጅም ባንተ ላይ የሚይዝ እጅ በኢየሱስ ስም በጌታ በኢየሱስ ስም በሕይወት ፈተና ለምትሄዱ ለናንተ አምላካችሁ ለምትከተሉ እግዚአብሔር ዋነኛና ፊተኛ ላረጋችሁ ለናንተ የሚይዝ እግዚአብሔር እጅ ይገለጠላችሁ። አሜን። መዝሙር 37 እንደዚህ ይላል፣ 23 የሰው አካሄድ በእግዚአብሔር ይጸናል። በመንገዱ ደስ ይሏል። ቢሰናከልም አይወድቅም። እንዴት አይወድቅ? የተሰናከለ ሰው የእግዚአብሔር እጅ ደግፎ ይይዘዋልና። የእግዚአብሔር እጅ ይይዛል። ወድቀህ አትቀርም። ተሰናክለህ አትቀርም። ተሸንፈህ አትቀርም። የእግዚአብሔር እጅ ይይዛል። ከዚህ በፊት ከሰማችሁት በልዩ መልኩ ብትሰሙ ይሻላል። የእግዚአብሔር እጅ መለማመድ የፈለገ ሰው በእውነት እንደ እጅነቱ ማሰብ አለበት። ይሄ እንደ መለኮት እጅነቱ ማሰብ አለበት። ከተለመዱ አስተሳሰብ መውጣት አለበት። የጥበቃ እጅ ዮሐንስ ሲናገር ምንድን ነው ያለው? ዮሐንስ ወንጌል ላይ ሲናገር ኢየሱስ ሲናገር ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እኔ ለዘላለም ሕይወት እሰጣቸዋለሁ፣ ከቶም አይጠፉም፣ ከጄ ሊነጥቃቸው የሚችል ማንም የለም። ዲቫይን ፕሮቴክሽን ያለበት ነው። እነርሱን የሰጠኝ አባቴ ከሁሉ ይበልጣል። ከአባቴም እጅ ማንም ሊነጥቃቸው እኔ አልጠፋም፣ ሲኦል አልገባም፣ አልመታም፣ ወድቄ አልቀርም፣ በክፉ መንደር አልገኝም። በክፉ መንደር ብገኝም አልቆስልም። የእግዚአብሔር እጅ ይዞኛል። አንድ ሰው የገባውታል፣ አሜን ይበል። ከእጄ ሊነጥቃቸው የሚችል ማንም የለም። የጥበቃች ኢተርናል ሴኩሪቲ ያለው በእጅ ውስጥ ነው። ዘላለማዊ ጥበቃ ያለው በእግዚአብሔር እጅ ውስጥ ነው። አሜን። ቆልፈነው ከምንትናድረው ቤትና ግቢ በር ይልቅ የእግዚአብሔር እጅ ብርቱ ነው። የጥበቃ እጅን ከእጅ ማንም አይወጣችሁ ማለት ለምን? የእኔም የአባቴም እጅ ምንድን ነው ብርቱ ነው። ከአባቴ እጅ ማንም ይጠቃችሱስ የመጨረሻ ይሄኛ ይዳስሳል። ይሄ የእኛ የእኛ የጴንጤዎች ቸርች መለያ ነው። በቃ እግዚአብሔር ይዳስሰናል። ሰው መከፋት የለብንም እግዚአብሔር ይዳስሰናል። በቃ ይዳስሰናል። እንግዲህ አምላክ ለራቀበት ሰው ምን ማለት አንችልም። በክርስቶስ ኢየሱስ እንዲቀርብ የወንጌል ምስራችን ሰብካለን። እናንተ አይደል በኢየሱስ ክርስቶስ ሆናችሁ ቀርባችኋል ስለሚል በኢየሱስ መቅረብ ይቻላል። ወደ ዙፋኑ መቅረብ ይቻላል። ወደ እጁ ጥላ መቅረብ ይቻላል። ርቅ ለሆናችሁ፣ የእግዚአብሔር ኪዳን ለራቀባችሁ፣ ዛሬ መለኮታዊ ጥሪ አቀርባለሁ። በልጁ በኢየሱስ ክርስቶስ ስራ መቅረብ ይቻላል። የጥልቅር የጥልቅ እርግዳ ተወግዷል። ጠላትነት በእናንተ ልብ ይሆናል እንጂ በእግዚአብሔር ልብ የለም። ወረድ እግዚአብሔር ልጁን ልኮ ዓለምን ከራሱ ጋር በልጁ አስታርቋል። ማንም በልጁ በኢየሱስ ክርስቶስ ሲሆን ከእግዚአብሔር ጋር ታርቆ ይኖራል። የእግዚአብሔር የመታረቂያው መንገድ አሜን፣ ኢየሱስ ነው። ታውቅለህ እግዚአብሔር ፌቨራይት እንደሌለው ፌቨራይቱ ኢየሱስ ብቻ ነው። የምወደው ልጅ ያለው ጃሎስን በእሱ ስለሆነ ስለሆንን የተወደድ ነው። ጌታ መጥወድሽ አለው ካለሽ ፌቨራይት ሆነሽ አይደለም። ኖ ይሮንታ ፌቨራይት ፌቨራይቱ አንደኛ ልጅ ነው በሱ ግን ብዙ ልጆችን አመጣ። ቢካሚስ ፌቨራይት በማን በልጁ አንድ ሰው በልጁ ይበል። በኢየሱስ ልዩ የሚባል ሰው የለም። ልዩ የሚባለው ሰው የሆነው ወልድ ነው። በሱ በኩል የሆነ ማንም ሰው ግን ለእግዚአብሔር ልዩ ፍጥረት ነው። አሜን የእግዚአብሔር ርህራሄ በኔላ የእግዚአብሔር ርህራሄ በኔላ ይ የእግዚአብሔር ምህረት በኔ ላይ ያለ የእግዚአብሔር ርኅራሄ በእኔ ላይ ነው። ለምን በምህረት ጥላ አስሮኛል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ይህ ዳስሳ፣ ይህ ዳስሳ፣ ይህ ዳስሳ ኤርሚያስ አንድ ዘጠኝ በጣም ሞዶ ጥቅስ ነው። እግዚአብሔር እጁን ዘርግቶ አፌን እንዳሰሰና እንዲህ አለኝ፣ እንሆ ቃሌን በአፍ አኑሬያለ። እጁን ዘርግቶ አፌን ምን አለ? ማን? እግዚአብሔር። እግዚአብሔር ይዳስሳል ወገኖች፣ እግዚአብሔር ይዳስሳል።